ህዝብ የሚበድሉ አንዳንድ የመንግስትና የግል ተቋማት የምሰጣቸውን የእርምት ሀሳብ ባለመቀበል እያስቸገሩኝ ነው ሲል የህዝብ ዕንባ ጠባቂ ተቋም ተናገረ። ተቋማቱ አስተዳደራዊ በደል መፈጸማቸውን ያምናሉ፤ ግን ለማስተካከል ፍቃደኛ እየሆኑ አይደለም ብሏል። የአዲስ አበባ ከተማ አስተዳደርና የፌዴራል መስሪያ ቤቶች በሩብ ዓመቱ ብዙ ቅሬታ የቀረበባቸው ተቋማት መሆናቸውንም ሰምተናል። በተቋሙ የህግና አስተዳደር በደል ምርመራ መሪ ስራ አስፈጻሚ የሆኑት አቶ መንግስቱ ቀኜ አስተዳደራዊ በደል ፈጽ እንዲያስተካክሉ የነገርናቸው አንዳንድ ተቋማት የህዝብ ዕንባ ጠባቂ ተቋም ምንም አይነት ህጋዊ እርምጃ መውሰድ አይችልም የሚል የተሳሳተ ግምት እንዳላቸው ነግረውናል። መፍትሄ ሀሳብ ሲሰጣውን ግልጽ አስተዳደራዊ በደል መኖሩን ይቀበላሉ፣ ግን ያን እንዳይፈጽሙ ያደርጋቸውን እና በቂና አሳማኝ ምክንያት ለተቋሙ እንዲያሳውቁ ሲጠየቁ በቂ ምክንያት ማያቀርበዋል። ምክንያቱ ምንድን ነው የሚለው ነው። አንደኛ በተቋሙ የሚመጣ ተጠያቂነትን አያመጣም የሚል የተሳሳተ ግምት አለ። ተቋሙ ሰጡ መፍትሄ ሀሳቦችን አለመፍጥም በወንጀል ተጠያቂ እንደሚያደርግ ከግንዛ ከዛ ጥረትም በተቋሙ ካለ አመለካከትም ቢሆን አይታወቅም። በእነዚህ ምክንያቶች ያው የማይፈጽሙ አካላት አሉ። አንዳንዶቹ ደግሞ ያው በተቋሙ የሚሰጡ መፍትሄ ሀሳቦችን ላለመፈጸም ብዙ ጊዜ እንደ ምክንያት የሚቀርበው ምንድን የተሰጠን መፍትሄ ሀሳብ መፈጸም አስተዳደራዊ በደል አምጥቷል፣ ፈጽሟል እና በዛ ምክንያት ሌላ ተጨማሪ ተጠያቂነት ሊመጣ ይችላል የሚል ፍራቻ። ፍርድ ቤት ብቻ ሲወስን ነው እንጂ እንደነዚህ ዓይነት ተቋማት ሲወሱን የመፈፀም ግዴታ የለብንም የሚል የተሳሳተ አመለካከት አለ። በአብዛኛው እኛ ጋር የሚመጣው አላግባብ ከስራ መሰናበት፣ ጥቅማጥቅም አለመከበር ጋር የመሳሰሉት እነዚህ ሶስት ቀረቡ አቤቱታዎች ይበዛሉ። በአብዛኛው ወደ ተቋሙ የሚመጡ የህዝብ ዕንባ ጠባቂ ተቋም በሩብ ዓመቱ ከቀረቡለት 431 አቤቱታዎች መካከል ከ50 ከመቶ በላይ ቅሬታዎች በፌዴራልና በአዲስ አበባ ከተማ አስተዳደር ላይ የቀረቡ አቤቱታዎች መሆናቸውን የህግና አስተዳደር ምርመራ ኃላፊው አቶ መንግስቱ ቀኜ ነግረውናል። ኃላፊው ከአዲስ አበባ ከተማ አስተዳደር ቀጥሎ ባህር ዳርና ሐዋሳ ብዙ ቅሬታ አቅራቢዎች ያሉባቸው ቦታዎች ናቸው ብለውናል። የህግና አስተዳደር ምርመራ ኃላፊው አቶ መንግስቱ በተገልጋዮች ላይ አስተዳደራዊ በደል ፈጽመው ተቋሙ የሚሰጣቸውን ምክር ሀሳብ የማይቀበሉ ተቋማት ላይ የህዝብ ዕንባ ጠባቂ ተቋም ህጋዊ እርምጃ የመውሰድ ስልጣን እንዳለው ነግረውናል። ፈቃደኛ ያልሆኑትን ያው ተቋሙ እነዚህ የሚሰጣቸው መፍትሄ ሀሳቦችን ማስፈጸሚያ መንገዶች በአዋጁ ተቀምጠዋል ና እነዛን ማስፈጸሚያ መንገዶች በመጠቀም ያው ለማስፈጸም ጥረት እናደርጋል ና አሁን ባለው ሁኔታ ከስልሳ ፐርሰንት በላይ በተቋሙ የሚሰጠው የመፍትሄ ሀሳብ ቀጥታ ይፈጸማል ማለት ነው። በመንግስትም በግል ተቋማት ውስጥ ለተቋሙ የምርመራ ስራ የማይተባበሩ በተቋሙ የሚሰጡ መፍትሄ ሀሳቦችን ደግሞ ያለ በቂ ምክንያት አካላትም ተጠያቂ የምናደርግባቸው ሶስት አሰራሮች አሉ አዋጁ ላይ። የመጀመሪያው ያው የወንጀል ተጠያቂነት ያመጣል በማቋቋሚ አዋጅ ቁጥር አስራ አንድ አርባ በሁለት ሺህ አስራ አንድ መሰረት አንድ ተጠሪ ወይም የአንድ የመንግስት ተቋም አስተዳደራዊ በደል ፈጽሟል የሚል በተቋሙ ተረጋግቶ የአንድ ያስተካክል የመፍትሄ ሀሳብ ከተሰጠ በኋላ ፈጸም አለበት። የማይፈጽምበት ደግሞ በቂና አሳማኝ ምክንያት ካለ እሱን ለተቋሙ ማሳወቅ አለበት ና ያለ በቂ ምክንያት በተቋሙ የተሰጠነ የመፍትሄ ሀሳብ የማይፈጽም አስፈጻሚ ካለ የመጀመሪያዊ ተጠያቂነትን ወንጀል ተጠያቂ እንዲሆን ይደረጋል። መፍትሄ ሀሳብና አለመፈጸምን ብቻም ሳይሆን ለተቋሙ ስራ መረጃ የሚከለክል ተባባሪ የማይሆኑ አካላትም ካሉ በወንጀል እንደሚጠየቁ ያው የኛ ማቋቋም አዋጅ ላይ በግልጽ አስቀምጧል እና አንደኛው የወንጀል ተጠያቂነት ያመጣል ሁለተኛው ያው ተቋሙ ተጠሪነቱን ለተከበሩ የህዝብ ተወካዮች ምክር ቤት ነው እና ቅድም ያልኳቸውን አይነት ለተቋሙ ስራ የማይተባበሩ በተቋም የተሰጡ መፍትሄ ሀሳቦችን የማይፈጽሙ አስፈጻሚ አካላት የመንግስት አስፈጻሚ አካላት ሲኖሩ ልዩ ሪፖርት ለምክር ቤቱ በማቅረብ በምክር ቤቱ በኩል ተጠያቂ እንዲሆኑ የማድረግ አሰራርም አለው፣ አዋጁ ላይ እየተቀመጠ እና ሶስተኛው ያው ሚዲያዎችን በመጠቀም በሚዲያ የማጋለጥ ስራም እንደ አንድ ማስፈጸሚያ መንገድ ሆኑ አዋጃችን ላይ ተቀምጧል እና እነዚህን ሶስቱ መንገዶች በሩብ ዓመቱ ለህዝብ ዕንባ ጠባቂ ተቋም ከቀረቡ አቤቱታዎች ውስጥ አንድ መቶ ሀምሳ አንድ አቤቱታዎች ተቀባይነት ባለማግኘታቸው በተቋሙ ስልጣን ስር የማይወድቁ ማለትም በፍርድ ቤት የታዩና የወንጀል ጉዳዮች ላይ የቀረቡ አቤቱታዎች በመሆናቸው በአቤቱታ ቅበላ ክፍል በኩል ለአቤቱታ አቅራቢዎች የህግ ምክር አገልግሎት ተሰጥተው ተሸኝተዋል ተብሏል። በማንኛውም የመንግስትና የግል ተቋማት አስተዳደራዊ በደል ደርሶብኛል የምትሉ ደግሞ ቅሬታችሁን በዘጠና አምስት ዜሮ ሶስት ነፃ የስልክ መስመር ማቅረብ ትችላላችሁ ተብላችኋል።